ጊዜው ሁለት ሺህ ሰባት ነው። ለእውነትና ለሙያቸው ታማኝ ሊሆኑ የቆረጡ ሁለት ጠበቃዎች ዳንኤል ዋለልኝና ዳግማዊ አሰፋ በማጭበርበርና በወንጀል በገነነ ግለሰብ አማካኝነት ከጉዟቸው ተሰናከሉ። የጉዳዩ መነሻ ኢቭኒንግ ስታር የተባለ ሆቴል ሽያጭ ነው። በ35 ሚሊዮን ብር የተሸጠው የዚህ ሆቴል ሻጭ እና ገዢ መካከል በተፈጠረ አለመግባባት ሻጭ ለመንግስት ሊያስገባ የተገባውን ብር አልከፍልም በሚል ገዢን ባለዳ በማድረጉ ፍትህ ፍለጋ ጠበቃ ያነጋግራል። እነ ዳንኤልም ጉዳዩን ተቀብለው በሚያጣሩበት ጊዜ ግለሰቡ ከዚህ በፊት የመንግስትን ግብር ባለመክፈል ወንጀል ተጠይቆ የ12 ዓመት እስር ተፈርዶበታል። ነገር ግን ሳይያዝ በከተማ ውስጥ በነፃነት ይንቀሳቀስ ነበር። አሁን ደግሞ ዳንኤልና ዳግማዊ በያዙት ጉዳይ መሰረት የፍትሐ ብሔር ተጠያቂነት እንደሚነሳበት ያረጋግጣሉ። ታዲያ ይህ ሲረጋገጥ ግለሰቡ የ500 ሺህ ብር ጉቦ ከፍሎ ጉዳዩን እንዲዘጉት ይጠይቃል፣ ይለምናል። በእንቢተኛ እናታቸውም ሲጸኑ ወደ ዛቻ ተሻገረ። ይህም አሎን ሲለው መስከረም 28 2017 ዓ.ም ከጠዋቱ 2 ሰዓት ከ30 ላይ በስራ ገበታቸው ላይ እንዳሉ በቅድሚያ ዳንኤል ዋለልኝን ተኩሶ ገደለ። በኋላም ዳግማዊ እየተከተለው መሆኑን ሲመለከት እርሱንም አንገቱ ላይ ተኩሶበት ወደቀም። የገጠመው ጉዳት ከሞት አፋፍ ላይ አደረ ደረሰው። በብዙ ስቃይ ተረፈ። ሆኖም ለአካል ጉዳት ግን ዳረገው ለእውነት የቆሙት ሁለቱ ሐቀኛ ጠበቆች ለቆሙለት እውነት ዋጋ ከፍለዋል ሞትና የአካል ጉዳት ዳግማዊ ይህን ለማመን የሚከብድ ገጠመኝ ግን ከሥራው አላስቆመውም እንዲሁም አጠናክሮ ቀጠለበት ቢሮ ከፍቶ ለተጎዱት መቆምን እንዲመርጥ ሆነ እንጂ ጉዳቱ ለእውነት ጀርባ እንዲሰጥም አላደረገውም። ከራሱ የህይወት ተሞክሮና መሰናክሎች በመነሳት መጽሐፍ ለማዘጋጀት የበቃው ጠበቃና ጸሐፊ ዳግማዊ አሰፋ በ2012 ዓ ም አዲስ ህይወትን እንዲሁም በ2013 ዓ ም ደግሞ ከማዕዘኑ ወዲያ የተሰኘ እውነተኛ ታሪክን መሰረት ያደረገ መጽሐፍ ለአንባቢያን አበቃ። ከዚህም በተጨማሪ በህግ ስራው ከራሱ ውጪ ለሁለት ሰዎች የሥራ ዕድል በመ መፍጠር የማማከር ስራ፣ ከእንግሊዝኛ ወደ አማርኛ እንዲሁም ከአማርኛ ወደ እንግሊዝኛ በመተርጎም ለፍርድ ቤት፣ ለእምባሲ የልደት ከወንጀል ነፃ የጋብቻና መሰል ዶክመንቶችንም ይተረጉማል። የደረሰበት ጉዳትና በደል ሳያግደው ሰላምና ፍቅርን አስቀድሞ በደልን በይቅርታ በመሻርና በፈተና ቀንበር ተሸንፎ ተስፋ ሳይቆርጥ የህይወት ፈተናን በይቅርታና በትጋት በማሸነፍ ለብዙዎች የተስፋ የጽናትና የትጋት ተምሳሌት መሆን የቻለ የድንቅ ስብእና ባለቤት የሆነው ወጣት የተፈቱ ሰንሰለቶች የተሰኘ ሶስተኛ መጽሐፉን በአርባ ምንጭ ከተማ ከሰሞኑ አስመርቋል። ባለሙያውና የማህበረሰብ አንቂው ዳግማዊ አሰፋ ግለታሪኩ ለብዙዎች አስተማሪ በመሆኑ በዚህ ሳምንታዊ የጥበብ እንግዳ መሰናደዋችን አቅርበንላችኋል። ፍሬው አበበ ነኝ፣ አብራችሁን ቆዩ። ዳግማዊ አሰፋ በቀድሞ አርሲ ክፍለ ሀገር በሚባለው በአሰላ ከተማ ጥር 11 1981 ዓ ም ተወለደ አባቱና እናቱ የመንግስት ሰራተኛዎች ናቸው እስከ አስር ዓመቱ ድረስ እንደ ማንኛውም ልጅ በጫወታና በቦረቃ ቢያድግም ከአስር ዓመቱ በኋላ ግን ጫዋታውን ገታ በማድረግ ወደ ቤተ ክርስቲያን መሄዱንም አዘነበለ የኋላ ኋላ በአካባቢው የተከሰተ የወንጀል ድርጊትን ተከትሎ በፍርድ ቤት ስርዓቱ የመታደም እድል የገጠመው ዕለት የልጅነት ምኞቱ እየተቀረጸ ሌላ ፍቅር አደረበት አንድም የፈጣሪ ያህል የሚፈሩት ዳኞች፣ እንዲሁም ወንጀሉ ተፈጽሟልና አልተፈጸመም የሚለው እውነት የሚመስሉ የክርክር ነጥቦች እውነትን የመግለጥ ፍላጎት አሳደረበትም። እናም በዛ በለጋ እድሜው ህግ አዋቂ የመሆን መሻቱ አንድ ብሎ ጀመረ። በጣም አመሰግናለሁ። እኔም ደስ ብሎኛል። ይሄ ነገር እንዴት ነው አርባ ምንጭ ልኑር እንደሚያስበል አይነት ነገር ነው እና ደስ ይላል በጣም ያለው ነገር የተወለድኩት አሰላ ነው። ከዛ በጻንነት ነው ወደ አሰል ላይ መጣሁት። የመጀመሪያ ደረጃም ሀይ ስኩልም የተማርኩት እስከ ፕሪፓራቶሪ እዛው አዋሳ ነው። ዩኒቨርሲቲ የመጀመሪያ መዲላ ዩኒቨርሲቲ ነበር የደረሰኝ። ህግ ነው መማር የምፈልግ የነበረው እና ህግ ነው የደረሰኝም። አንድ አመት ዲላ ተምሬ ወደ አዋሳ ትራንስፈር ጠይቄ አዋሳ ዩኒቨርሲቲ እንግዲህ በ2006 በህግ በማዕረግ ነው ከዩኒቨርሲቲ ከተመረቀ በኋላም ሆነ ከዛ አስቀድሞ በተማሪነት ጊዜ በበጎ ፍቃድ ሲሰራና ጥቂት የማይባሉ ሙያ ድጋፍ ሲያበረክት የነበረው ዳግማዊ ትምህርቱን አጠናቆ ወደ ስራው ዓለም ሲቀላቀል ግን አንዳንድ ፍርድ ቤቶች ላይ የሚያያቸው ያልተገባ ድርጊትና የፖለቲካ ተጽዕኖ ፍርድ ቤቶች ላይም ተጭኖ ሲያገኘው ወደ ኋላ ማለትን መረጠ። ይልቁንም እንደ አርያ ከሚያየው የተወደደ ጓደኛው ዳንኤል ዋለልኝ ጋር በመሆን ስራ ቢጀምርም ወደ አስተማሪነት እና ወደ ጥብቅናው እንደሚያደላ ግን ያውቅ ነበረ። ከዚህ በኋላ ነው እንግዲህ ህይወቱ ፈተና ውስጥ የወደቀችው። እንግዲህ ከተመረኩኝ በኋላ ከመመረቂ በፊት መሰራቸው ነገሮች ነበሩ። ከተመረኩ በኋላም ስራ እንደጀመርኩ ነው ይሄ አደጋ የመጣው። ከስራ ጋር በተያያዘ ከወንድ ሜዳንሄለ አለልኝ ጋር አብረን ስንሰራ የቀረበልንን የጉቦ ገንዘብ ባለመቀበላችን ነው። ሁለታችንም በሽጉጥ የተመታ ነው። ጓደኛ የህይወቱን አጣ። እኔ ደግሞ እንደምታዩ ከባድ አደጋ አጋጠመኝ። ከዛ በኋላ ከባድ የህይወት ጉዞ ነበረ። በስነ ልቦና ደረጃ ተስፋ መቁረጥ አለው፣ ህመም አለው። ህልምሽ ሲበላሽ እንደማየት የሚያስከፋ ነገር የለውም። ብቸኝነት አለው። ተስፋ የሚያስቆርጡ በጣም ብዙ ነገሮች ነበሩት። ህመሙ ራሱን የቻለ ፔን ነው፣ በጣም ኃይለኛም በስነ ልቦና በአካላዊ ህመም ብቻ ሳይሆን ፋይናንሻሊም ደግሞ በጣም ከባድ ፈተና ነበረው። ህክምናዎቹ በጣም በጣም ከባድ ነበሩ። ህልም ነበረ ዳኛ የመሆን የህግ አስተማሪ የመሆን ብዙ ብዙ ነገሮች በቃ ተስፋ የሚያስቆርጡ ነበሩ። ከዛ በኋላ እንግዲህ ከራሴ ጋራ ብዙ ከተማከሉ እግዚአብሔር መረዳኝ፣ ቤተሰቦቼም ጓደኞቼም ብዙ ደግፉኝና ነው በቃ ይሄ ነገር ሊያስቆመኝ አይገባም መነሳት አለብኝ ከዚህ ነገር በቃ የተጣለብኝን የተወረወረብኝን ድንጋይ አሸንፌ መውጣት መቻል አለብኝ። በህይወት እስካለው ድረስ ተስፋለኝ የሚል ነገር አነሳውና ለራሴ ቢሮ መክፈት አለብኝ አልኩኝ። ቢሮ ስከፍት ሰውነቴ ላይ ቁስሎቹ አልዳኑ። በአብዛኛው የምመገባቸውም ነገሮች በህክምና መንገድ ነውና ግን በቃ በጣም ጨክኜ ነው ቢሮዬን የከፈትኩት የነበረው። ቢሮዬን ስከፍት ብዙ ግራ የተጋባ ነገር ነበረ ግማሹ እንዴት እንዲሆነው ቢሮ ይከፍታል፣ ልክ ነው ወይ ይላል። ግማሹ ብዙ አስተያየት ይሰጣል። የድንቅ ስብዕና ባለቤቱ ዳግማዊ አሰፋ ከዓመታት በፊት በሕግ ሙያ አገልግሎት እየሰጠ በስራ ላይ ያለ በደረሰበት ከባድ ጥቃት ለአካል ጉዳት ዳርጎት እንደነበረ አስታውሰናል። የደረሰበት በደል ሳያግደው ሰላምና ፍቅርን አስቀድሞ በደልን በይቅርታ በመሻርና በፈተና ቀንበር ተሸንፎ ተስፋ ሳይቆርጥ የህይወት ፈተናን በይቅርታና በትጋት በማሸነፍ ለብዙዎች የተስፋ የጽናትና የትጋት ተምሳሌት መሆንቻል። ዳግማዊ ከራሱ የህይወት ተሞክሮ በመነሳት የሰላምና የፍቅር ሀያልነትን የይቅርታን ታላቅነትን ብለውም የተስፋንና በፈተናዎች የመጽናት ፍሬን በተለያዩ መንገዶች ለማህበረሰቡ በማካፈል ማህበራዊ ኃላፊነቱን በመወጣት ላይ የሚገኝ ለብዙዎች የሰላም የጽናትና የብርታት ተምሳሌት መሆንም የቻለ ነው። ከራሱ ህይወት ተሞክሮና መሰናክሎችን በመነሳት መጽሐፍትም ለማዘጋጀት በቃ። የእውነትም ብዙ ሰዎችን ማገልገል ጀመርኩ ከዛ ደግሞ ቢያንስ ሰዎች ከኔ እንዲማሩ በማሰብ አዲስ ህይወት መጽሐፌን ጻፍኩኝ። ያሳለፍኩትን የተማርኩትን ነገሮች ነው ፎከስ አድርጌ የጻፍኩት። እና በጣም ብዙ ሰዎች ላይ በጣም በጎ የሚባል ተጽዕኖ ፈጠረ። ሰዎች መጽናናት ቻሉ፣ በረቱ። ብዙ ሰዎችን ማገዝ መቻል ስጀምር ደግሞ እኔም መበረታታት ጀመርኩ። ለእኔም ለራሴም ሕክምና ሆነልኝ ነው። እነዚህን እነዚህን ነገሮች ያስኩኝ በኋላ ከጊዜ በኋላ ሰውየውን ሳስብ የሚሰማኝ ብስጭቶች ነበሩ፣ ንዴቶች ነበሩ፣ እልሆች ነበሩ። እንደው በቃ ድኜ አንድ ነገር ባደርግ የሚል ሀሳብ ንሎ ነበረኝና በኋላ ላይ ቆሜ ሳየው መጎዳቴ ሳያንስ እንደገና ጥላቻ ቂም ይዞ መኖሩ እኔኑ እየጎዳይ ነው እኔኑ እየሰበረኝ ነውና ቢያንስ እንኳን ይሄ ሰው ሰላም ይቅርታ ባይገባው እኔ እኮ ሰላም ይገባኛል እኔ እንቅልፍ ይገባኛል፣ እኔ ደስታ ይገባኛል ብዬ በማሰብ ከማዕዘን ወዲህ የተሰኘው ሁለተኛ መጽሐፍን ጻፍኩ። በዛም ላይ ደግሞ ይቅርታ ማድረጌን ከዚህ በኋላ ምንም አይነት ለቂም ለበቀል የምነሳሳበት ነገር እንደሌለ፣ ህግ የወሰደው የራሱ ውሳኔ ያለው ህጉ በራሱ ይሄዳል። እኔ ግን ከዚህ በኋላ ተነሳስቼ የምገለው የማጠፋው የምጠላው የምበቀለው ሰው የለኝም። ይቅርታ አድርጌ ነው ሁለተኛ መጽሐፍ የወጣው። እሱ በጣም ብዙ ሰዎችን ማገዝ ቻለ። እግዚአብሔር ይመስገን፣ ከ11 ዓመት በላይ ተፋተው የኖሩ ባልና ሚስቶች ታረቁ። በዚህ ሰበብ ለመሞት ራሱን ለማጥፋት ደብዳቤ ጽፎ የነበረ ሰው አጋጣሚ የኔንና የትግስት ዋልታ ንጉሰን ኢንተርቪ ቤስ ላይ አይቶ ከደብዳቤውን ቀዶ ጣለው። አንድ ሰው የልጁን ገዳይ ፍርድ ቤት ድረስ ሄዶ ዳግም እንደዚህ ይቅር ካለ እኔ እኔ የሚቀርት አድርጌ የለት አሉ ፍትት እስከማለት ድረስ ደረሰ እና በጣም የሚገርም የሚገርሙ ለውጦች መጡ። እንግዲህ እግዚአብሔር ይመስገን ያ እግዚአብሔር ስራ ነው። ዳግማዊ አሰፋ በህይወቱ ብዙ ፈተናዎችን አልፏል። ነገር ግን የሰዎች አስተሳሰብና ያልተገራ ንግግር ከብዙ ፈተናዎች በተሻለ ሰዎችን የሚጎዳ ስለመሆኑ ይናገራል። ይህም የሶስተኛው መጽሐፍ እንስስና ጭብጥ ሆኖለታል። ሁሉንም ነገር በኑሮ ውስጥ እንደ አዲስ አድርጎ መኖር እንደሚቻል ነው የሚገልጸው። አሁን ደግሞ እንግዲህ ሶስተኛ መጽሐፍ የተፈቱ ሰንሰለቶች መጣ። እሱም በህይወት ላይ በህይወት ጉዞ ላይ በፈተና ጉዞ ላይ ያተኩራል። አንዳንድ ጊዜ እንገነባለን ብለን እናፈርሳለን፣ እናጽናናለን ብለን እንሰብራለን እና እኔ አጋጣሚ አንድ ሰው ሊጠይቀኝ ይመጣና አዋርቶኝ ሰላም ብሎኝ ምናምን ቆይተን የተወሰነ ደቂቃ ምናምን ከቆየን በኋላ አንተ በቃ ሰው አትለኝም አይደል አለኝና ደነገጥኩኝ። ይሄን ሁሉ ሰዓት ሰላም ብዬው አውርቼው ስንት ነገር ትዋል ምን ማለት ነው? ሰው አትለኝም ማለት ነው? እዛ እርግጠኛ ሆኖ ለካ አትለኝም፣ እኔ እኮ የምትለኝ ይመስለኛል ምናምን ሲለኝ አዎ አትለኝም አለኝ። ምግብም አትበላም በቃ ሰው አትበላም ምናምን ሲለኝ እሺ እኔስ እኔ ነኝ። ስንት ሰው ነው በጠያቂ የሚሰበረው? ስንት ሰው ነው በጠያቂ የሚሸማቀቀው ብዬ አሰብኩኝ ለራሴ። ከዛ በኋላ ይሄ ብቻ አይደለም አደገኛው ነገር መንፈሳዊ ሰዎችም ይሄን ነው የሚያደርጉት። እግዚአብሔር ስለሚወድ ነው የቀጣ ሄዱሽ ወይም ደግሞ ያልተባሉትን ነገር ያመጡና ጌታ ትድናለሽ መድኃኒትን አቁም ብለሃል፣ ህክምናን ተው ብለሃል እያሉ ሀሰተኛ ተስፋ ይሰጣሉ። ከዛ ያ የተባለው ሰው መዳን ነው የሚፈልገው ቃላቸውን አምኖ ይተዋል። ሌላ ሰንሰለት፣ ሌላ ስብራት ይሆናል። አንዳንዱ ደግሞ ያጽናና እየመሰለው ይላል። ያው አንድ ሰው ከዚህ በፊት እንዲህ የሆነ ከምትተርፍበት ሞት ይሻላል አይደል? ብሎ ጠየቀኝ። እኔ በመኖሬ ደስተኛ ነኝ፣ በመትረፌ በጣም ደስተኛ ነኝ። ያ ሰውም ሊጠይቀኝ የመጣው ስለተረፍኩ እና፣ ለምንድን ነው በሞት የሚሻለኝ? ለምደ እሱም የሚነግረኝ እኔ የትኛው እንደሚሻል በክፋት ላይ ሆን ይችላል አስቦ ላጥቀው ብሎ ላይ መጣ ይችላል። ግን አንዳንዴ በደመ ነፍስ የምንናገራቸው ነገሮች በቃ ይሰብራሉ ይጎዳሉ። እና ያለው ሰንሰለት ሳያንስ ተጨማሪ ሰንሰለት ይሆናል። አንደ በታችንን ልንገራ እምነታችንን ልናስተካክል ይገባል የሚለው ደግሞ የተፈቱ ሰንሰለቶች የያዘው ነጥብ ነው። ይሄ ታሪክ አጋጣሚ አንድ ገበሬ ፈረሱ ጠፍታበት ነው። እና ሁሉ ነገሩ እናት ፈረሱ መጫኛው ናት፣ ትራንስፖርቱ ናት፣ ማረሻው ናት። እና ስጠፋ አካባቢ ሰው መጥተው በጣም ያሳዝናል ፈረስ በመጥፋቱ እንደው አዝናል ሲሉ፣ አላውቅም ለበጎ ይሁን ለመጥፎ አላውቅም ማለት ነው። ከዛ በኋላ ምንድን ነው በጎ ነገር ጠፍታ ፈረስን አተ በጎ ትላለን ብለው ሄዱ። ትንሽ ቆይተው ይቺ ፈረስ ሁለት ፈረሶች ያስከትላ መጣች። በኋላ ተከትሎ መጡና፣ እንኳን ደስ አለህ፣ መጥፋቷ ለበጎ ሆነልህ፣ ይሄው በመጥፋቷ ሁለት ይዛለህ መጣች። አላውቅም አላቸው፣ አላውቅም ለበጎ ይሁን ለመጥፎ ይሁን አላውቅም። ደበጎ ነው እንጂ ሁለት ፈረስ ተጨምሮ ወለ ደሞ ሀብታም ሆነ እንዲጥላልህ አላውቅም። በኋላ እነሱ ሄዱ። ከተወሰነ ጊዜ በኋላ የዚሁ የገበሬው ልጅ ፈረሷን ለማስለመድ ሲጋለብ ወደቀ እና እግሩ ተሰበረ። በኋላ መጡ እነ ወደ በጣም ያሳዝነን እነዚህ ፈረሶች ባህል መጡ የልጅን እግር ሰበሩት እውነት አዝነን አላሉ። ምን አላውቅም አላቸው። ምን ለበጎ ይሁን ለመጥፎ ይሁን የልጅ እግር ተሰብሮ በጎ ትላለ መጥፎ ነው እንጂ አሉ። አላውቅም አላቸው። ከተወሰነ ጊዜ በኋላ ያ እነሱ ያሉበት ቦታ ከተማ ተወረረው እና በጠላት የአካባቢው ወጣት በሙሉ ተሰብስቦ ለጦርነት ተወሰደ በኋላ እነዚህ ሰዎች መጡና አረንኳን የልጅ እግር ተሰበረ ይሄው ልጅ ተረፈላሉ ሰውየው ተመሳሳይ ነው መርሶ አላውቅም ለበጎ ይሁን ለመጥፎ ይሁን አላውቅም። አንዳንድ የሚገጥሙን ነገሮች ለበጎ ይሁን ለመጥፎ ይሁን የምናውቀው በመኖር ውስጥ ነው በመቆየት ውስጥ ነው እራሳችንን አጥፍተን ካለቀን በኋላ ነገሩ በጎ ነገር ይዞ ቢመጣ ምንም ዋጋ አይኖረውም በእኔም ህይወት ውስጥ ይሄ ነገር መጥፎ ነገር ነው፣ አደጋው ከባድ ነው፣ ግን አናውቅ። ግን ደግሞ እግዚአብሔር ለበጎ ያደረገው ነገር አለ። የመጡት ከዛ በኋላ እነዚህ መጽሐፎች ለብዙ ትዳሮች መጠገን፣ ብዙ ተስፋ ለቆረጡ ወጣቶች መጽናናት ሲሆን ደግሞ እንደው መመታተ ለበጎ ነው ብሎ እንደ ደፍሮ ለመናገር ቢከብድ እና ቢያስጨንቅም የራሱ ግን በጎ ነገሮች ደግሞ አሉት። የተፈቱ ሰንሰለቶች ከተካተቱት አንዱ ምዕራፍ የዊልቸሩ የጨለማ ህይወት አይደለም አበቃ ከተመ በቃ ከዚህ በኋላ የሚባል አይደለም። እኔ አዲስ ህይወትን የጀመርኩት እንደውም ከዚህኛው ይልቅ ከበፊቱ ይልቅ በአሁኑ ህይወት ነው በደንብ ህይወትን እየኖርኳት ያለሁት እና ይህንንም የሚሰሙ ሰዎች ባሉበት ነገር አናውቅም። በጎም ሊሆን ይችላል ግን በመኖር ነው የምናየው ያነው ሀሳብ። ባለን ማመስገን፣ በሚዛናዊነት መጓዝ የዳግማዊ የህይወት መርሁ ነው። ተስፋ የሚያስቆርጥና ሞትን የሚያስመኝ ምንም እንደሌለ ነው የሚነግረን። ህይወት እስካለ ተስፋ አለ ይለናል። ከአስር ዓመታት በፊት አደጋው ከገጠመው በኋላ አደጋው ከባድ ከመሆኑ የተነሳ ተስፋ የሚያስቆርጥ ነበር። የዳግማዊ አሰፋ ቤተሰቦችም ተደናግጠውም ነበር። ዳግማዊም ከትልቅ ህልሙ ወደ ኋላ የቀረ መስሎት ነበር። በመጀመሪያ አካባቢ አዘነ። ነገር ግን በማዘን የሚመጣ ነገር እንደማይኖር ሲረዳ ራሱን ለማጽናትና ታላቅ ጀግና ለማድረግ ቆርጦ ውሳኔ አደረገ። እንዳሰበውም የጽናት ተምሳሌት ለመሆን ተነሳ። ልክ ነው። አንዳንድ ጊዜ የሚገጥመኑን ነገሮች ከሚገባው በላይ ያካብደንም ስናያቸው ተስፋ ያስቆርጣል። አቅልሎ ማየት የራሱ የሆነ አደጋ አለ። መጠኑን በጠበቀ ሁሉ ነገር ማየት ይገባል። ከፈተና የጸዳ ህይወት የለም። እያንዳንዱ ሰው ይፈተናል። ከፈተና የጸዳ ህይወት አይኖርም። ትልቁ ጥያቄ የሚሆነው እኔ ከዚህ ነገር በላይ ነ፣ በታች ነ፣ ይህን ነገር ማለፍ ይችላል አልችልም። አንዳንድ ጊዜ ማለፍ ራሱ እንደማንችል እየተሰማ ስም ብሎ ማየት ጥሩ ነው። ምክንያቱም ያልፋል። ለእኛ ብሎ ሳይሆን ራሱን ጠብቆ ያልፋል። ቢያንስ ሲያልፍ ይዞ የሚመጣውን ነገር ከዛ በኋላ ነው የምናየው። ራስን ማጥፋት ፈሪነት ነው። መጋፈጥ ሲያቅተሽ መሞት በቃ የመጣው ነገር ይምጣ። ኢቨን አንዳንዴ እኮ እራሳችንን ራሱን ለማጥፋት የምናስበው በእኛ ጥፋት የሚመጣም ነገር፣ በቃ ጥፋትን መቀበል፣ ኃላፊነት መውሰድ ከዛ በኋላ ያልፋል። ልንሰደብ እንችላለን፣ ልንታማ፣ ልንቆስል እንችላለን። ካለፈ በኋላ ግን የራሱ የሆነ ስለዚህ በተቻለ መጠን ያልፋል ብሎ ማመን፣ መረጋጋት፣ ነገሮችን ለማለፍ እና ለማሳለፍ መጣር ነው። ሰው ከአቅሙ በላይ አይፈተንም። ይደጋገማል አንዳንዴ፣ አንዱ በአንዱ ላይ አንዱ በአንዱ ሊመጣ ይችላል። አይመጣም ብዬ ማለት አልችልም። የማያልፉ ፈተናዎችም ሊኖሩ ይችላሉ። አናቀው አንዳንድ ጊዜ እኛንም ይዘው ሊያልፉ ይችላሉ። ግን ቢያንስ ቢያንስ በህይወት ኖረ ከኛ የሚጠበቀውን ነገር አድርገን ለማለፍ መጣር እንጂ ራስን ማጥፋት በጣም በጣም መሸወድ፣ ሞኝነት፣ መሳሳት የምንም ነገር መፍትሄ ሆኖ አያውቅም። ሞት መጽሐፍ ቅዱስም በሞት የሚያመሰግን የለም በሲኦልም የሚያከብር አለ ምንም በቃ በሞት የሚገኝ ነገር የለም። ጀግና የሚያስብል ነገር የለም። ወንድ ነው የሚያዘው የለም። እኛ እንደ አለመታደል ሆኖ ገዳዮችን ማድነቅ ሞትን ማበረታታት እንጂ ሁሉ ነገር ያለው በህይወት ውስጥ በመኖር ውስጥ ነው። ከዛሬ አስር ዓመት በፊት ሞቼ ቢሆን ኖሮ ዛሬ አንገናኝም፣ እነዚህንም መጽሐፎች አናስመርቅም። በህይወት በመኖር ነው ሁሉም ነገር ያለው። ይሄንን ማስተላለፍ ይፈልጋል። ህይወት እስካለ ተስፋ አለ፣ ህይወት እስካለ ተስፋ አለ። ከዛ ያለንን ነገር መስጠት መስጠት፣ ባዶ እጅ መሞት ሁሉንም ነገር ሰጥቶ ማለት ነው። ሰው በህይወት እስካለ ድረስ ተስፋው። አንዳንድ የተሳሳቱ ጽሁፎች ቀድሞ ስለተጻፉ ብቻ ትክክል አይሆኑም ይለናል። መሞገትና መገናዘብ እንዲሁም እንደገና መፈተሽ አለብን ይላል። በሐሰተኛ ተስፋ የወደቁ በርካቶች አሉ፣ ትርክቶችም ሊጤኑ ይገባል እያለ የህይወት ልምዱንም ያካፍላል አንዳንድ አመለካከቶች ሁሉም ሰው ያምናቸውና ግን ስህተት ይሆናል። ለዛ አይነኩም፣ ደፍሮ ሚነካቸውም ይጠፋል። የሁሉ ሰው እያመነ እንዴት ይልሻል። ለምሳሌ የተጻፈልህ ነው፣ እግዚአብሔር የሁሉንም ሰው ህይወት ቀድሞ ጽፎታል። ይህንን የሚያምኑ ሰዎች አሉ። እና እኔም እንደዚሁ ነው የተባልኩ ከየተጻፈልህ ሰው ማን የጻፉ ለምን እግዚአብሔር ለእኔ ሽጉጥ ለሌላው ደግሞ ስኬት ይጽፋል። ለእኔ መከራ፣ ስቃይ፣ ቁስል ለሌላው ደግሞ ትርፍ፣ ደስታ፣ ትዳር፣ መውለድ፣ መሳካት ይጽፋል። ይሄ ከባድ ነገር፣ ግን ብዙ ሰው አምኖታል። እኔ መጽሐፍ ላይ ደግሞ እውነት የተጻፈ ነገር አለ ወይ ብዬ እጠይቃለሁ። ካለስ እግዚአብሔር እነዚህ ነገሮች ይጽፋል ወይ ሳይፈጠር በፊት የሰው ሁሉ ህይወት ቀድሞ የተጻፈ ከሆነ ሰው ምን ነፃ ፈቃድ ያለው እንስሳ ነው? ፑዝል ነው ማለት ነው። ግን እንዳልኩሽ ነው፣ ይታመናል። መንፈሳዊ ሰዎች እንኳን ሳይቀሩ የተጻፈ ነው ይሉሻ ግን የሰው ልጅ ነጻ ፈቃድ ነው የተሰጠ አዳም እንኳን ከፈለክ ብላ፣ ካልፈለክ አትብላ ነው የተባለው። ከበላ ግን ሞታል፣ ካልበላ ደግሞ በረከት አለ ምርጫ ያንተ ነው ተባል። በላ ትበላለ፣ ግዴታ ተብሎ አልተቀመጠለትም። ግን እንዳልኩሽ ነው፣ ብዙ ሰው ያምነዋል። መንፈሳዊ ነገሮች አይነኩም፣ ትክክል ነው፣ የተከበሩ ነገሮች ናቸው። ግን አንዳንዴ መፈተሽ ጥሩ ነው። በሀሰተኛ ተስፋ የወደቁ ሰዎች የሉም? እግዚአብሔር እንዲህ ብለሃል ተብለው ሳይባሉ የተጎዱ ሰዎች የሉም? ብለሽ ብትፈተሽ በጣም ብዙ ጥቅስ እየተጠቀሰ የተሰበረ ሰው የለም ወይ? እኔ አንድ ልጅ አስታውሳለሁ። ፈልጎ ስልኬን ደውሎ ስለማታምን ነው? እንጂ ብታምን ኖሮ ትድን ነበር። ማን ነው የኔን እምነት የሚለካው? እኔ ከዚህ ዊልቸር ለመዳን ማምን እንዴት ይከብደኛል። እንደው ሌላውን ከባድ ነው። ዳግማዊ በጽናት የቆመው ለውጥ ለማምጣት የሚታገሉ ሰዎችን ለማበረታታት መሆኑን ያምናል። አዲሱ ትውልድ ስለ ይቅርታ፣ ስለ ይቅር ባይነትና ፍቅር እንዲማር ዘውትር በአነቃቂ ንግግሮቹ ይሞግታል። እንደ ሀገር በሰላምና በፍቅር ለአንድ አላማ እንድንቆምም ይሞግተናል። እንግዲህ ያለ ነው። አዲስ ዓመት ዋዜማ ላይ ነው። ለአዲሱ ዓመት ምንድን ነው ምን አይነት ኑሮ ነው ልንኖር ያሰቡ የሚለው ሁላችንም ልንጠያየቅ የሚገባው፣ አሮጌውን ቂም ጥላቻ እርስ በርስ መሰዳደቡን መጠላላቱን ይዘ ነው ወደዚህ ተሻግረን ከሆነ ለእኔ ምንም አዲስ አመት የሚባል ነገር የለም። ቁጥሩ ነው እንጂ የተቀየረው እኛ እዛው ነን። ያለ ነው። አዲስ አመት አዲስ ሊሆን የሚችለው በይቅርታ ስንሻገረው ልባችንን ለይቅርታ ስናዘጋጅ ነው። ለበደሉን ሰዎች ምህረት ስናደርግላቸው ነው። የበደልናቸውን ሰዎች ደግሞ ዝቅ ብለን ይቅርታ ስንጠይቅ ብቻ ነው። አለበለዚያ ምንም ሌላ አዲስ አመትን አዲስ የሚያደርገው ነገር አይኖርም። ሁለተኛ የምንኖረው አንዴ ነው። ሆነም ቀረም የሆነ ቀን መሞታችን አይቀርም። እችን አጭር ህይወት እንዴት እንኖራት የሚለው ነገር ነው በጣም ዋናውና ጥያቄ። ዋሽተን ዘርፈን ሰርቀን ብንኖር ዞሮ ዞሮ ማሽነ የሚጠብቀንም ውርደት ነው፣ ክብር አይኖር። ለእውነት መኖር ከቻለ ለእውነት መሸነፍ ከቻለ እውነትን ይዘን ፊት ለፊት መቆም ከቻለ ከዛ በኋላ ደግሞ ዳልኩሽ እንኳን እኮ ተጣልተንበት ተፋቅረንበት ራሱ አጭር ናት ህይወት፣ ተዋደንበት ራሱ አጭር ናት ና፣ ቢያንስ ቢያንስ በይቅርታ መሻገር ከቻለን ሁሌ አዲሱ አመት አዲስ። ይህንን ሳነሳ ሁሌ የሚባል ነገር አለ፣ ራሱ ይቅርታ አይገባውም እንዲህ አርጎኝ፣ እሷ እንደዚህ አርጋኝ አይገባውም። ልክ ነው፣ ግን እኛ ሰላም ይገባናል፣ እኛ ደስታ ይገባናል፣ እኛ መተው ይገባናል፣ ወደፊት መጓዝ ይገባናል። ና፣ ይህንን ደግሞ ማድረግ የምንችለው ይቅርታ ስናደርግ ብቻ ነው የሚል ነው መልእክት። አመሰግናለሁ። የደረሰበትን ችግር ረስቶ ሌሎችን ማነቃቃት፣ የእርሱ አይነት ተመሳሳይ ችግር የደረሰባቸውን ሰዎች መርዳት የነፍሱ ጥሪ ናት። ይህንን ማድረጉ ዳግማዊን ያስደስተዋል። ምናልባት ፈጣሪ ያተረፈኝ ለዚህ ዓላማስ እንደሆነስ ምን ይታወቃል ብሎ ያስባል። ከዚህ ተነስተን ዳግማዊን የጽናት ተምሳሌት ልንለው እንደፍራለን። ማንስ በምን መከራከሪያ ተከራክሮ ሊያሳምንንና አይደላችሁም ልለን ይችላል? የእነዚህ ለእውነት ውድ ህይወት የደምና የአካል ዋጋ የከፈሉ ወጣቶች ታሪክ ከአዲሱ ትውልድ መዝገብ ላይ መስፈር አለበት ብለን እናምናለን። ዳግማዊ ከዚህ ታላቅ መዝገብ ላይ ታሪኩ መስፈሩ ቢያንስ እንጂ ይበዛበታል ብለን የምናምን ስንቶቻችን ነን? በዓላማ መጽናት፣ ችግሮችን በጽናት ታግሎ ማሸነፍ፣ ከራስ አልፎ ለሌላ መትረፍ፣ ይህ የእርሱ ታሪክ ነው። ህይወቱ ብዙ ብዙ ያስተምራል። በጣም ብዙ ሰዎች በኔ ህይወት ውስጥ አሉ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ እሚገርም ሰው ልቡ ይገርማል፣ ፍቅሩ ይገርማል። እኔ ይቀናበታለሁ። በቃ አንዳንዴ እኛ የምናስበው ባለስልጣን ብለን የምንስለው ነገር አለ። ቀርበ ስታቂው ሌላ ሰው ነው እና እሱን በጣም ማመስገን ፈልጋለሁኝ። ይህንን ፕሮግራም ያስተባበሩ ያሰናዱ፣ ያስተካከሉ ሰዎች በህይወቴ ውስጥ በጸሎት በገንዘብ በጉልበት በሀሳብ ከጎን የቆሙ ሰዎችን ሁሉ እጅግ አድርጌ ማመስገን ወዳለሁ። ለዛሬ በዳግማዊ ህይወትና ለእውነት በተከፈለ መስዋዕትነት ላይ ያጠነጠነው ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስክንገናኝ መልካም ቆይታ እንመኛለን። ሰላም።